ሀይሚ እንግዲህ ዛሬ በከባዱ በከባዱ ተፈትናለች ማለት ነው። እንደምታዩቸው፣ ሀይሚና ብሩክ በአንድ ሆቴል አልጋ ክፍል ይገኛሉ ማለት ነው። ምን ሊፈጠር ይችላል? እንግዲህ እሱን አምናው የሁሉ ሀገር አቋርጣ ተማምናበት እንደ ወንድም እንደ አባት እንደ ጓደኛ አለልኝ ብላ መከታ ይሆነኛል፣ ጥበቃ ይሆነኛል፣ ከለላ ይሆነኛል ብላ ተከትለው ይሄዳለች። በአጭሩ አንድ እንኳን አይደለም፣ ይሄ ሁሉ ቀን ይሄ ሁሉ ሀገር እርቆ ለመሄድ ይቅርና ሰፈር ውስጥ ራሱ የሆነ ቦታ ስትሄዱ አንድ የምትተማመኑበት ሰው ከሌለም አትሄዱ ወይም ደግሞ ከዛ ሰው ጋር ተከትላችሁ ሄዳችሁ ማለት ለዛ ሰው ያላችሁ ቦታ ያላችሁን ፍቅር ያላችሁን ክብር የምታሳዩበት ነው፣ የምትተማመኑበት እምነት የምትጥሉበት ነውና፣ ሀይሚ ግን እንግዲህ ሀገር ጥላ ከቤተሰቦቿ ከጓደኞቿ ማንም በሌለበት ሌላ ጊዜ የሆነ ሰዓት ላይ ይገናኛሉ፣ ቪዲዮ ሰርተው ይለያያሉ። ከዛ በቴክስት ሊያወሩ ይችላሉ፣ ወይ በሜሴጅ ወይ ደግሞ በስልክ ሊያወሩ ይችላሉ። ከዛ ውጭ ግን እንደዚህ በብቻ ለብቻ የሚገናኙበት ጊዜ ሰፊ አልነበረም፣ እድል የለም፣ ባጭሩ ማለት ነውና አሁን ግን ብቻ ለብቻ ተገናኝተዋል፣ ተጋፍጠዋል ነው የሚባለው። እንደዛ ነገር ነው። ምን ተፈጠረ? ሀይሚን፣ እንግዲህ አብረሽን ካላደርሽ፣ አብረን ማደር አለብን። የሚያስፈራሽ ነገር የለም፣ ማፈር የለብሽም፣ ምንም ማለት የለብሽም። ኖርማል ነገር ነው የጠየኩሽ። ስለዚህ ዛሬ አብረን የግድ ማደር አለብን በማለት እንግዲህ በሩቅ እጇን እስከመያዝ በጣም አስገድዷታል። በጣም ያው ወጣት ስትሆኑ ደግሞ ብዙ አስቸጋሪ የሆኑ ነገሮች አሉ። እውነት ለመናገር ስላችሁ ብዙ ነገሮች በቃ ግንፍል ግንፍል ነው የሚሉት ወጣትነት፣ በቃ ሰዓት ነው። ብዙ ነገሮች ኖርማል ነገር ይመስሏቸዋል። ብዙ ነገር አለ። ብቻ በአጭሩ የሆነ ያያችሁትን የሰማችሁትን ነገር ሁሉ በተግባር ለማድረግ ነው የምትሞክሩት። ታስቡት በተለይ ደግሞ ቤተሰብ ተቆጣጣሪ ከሌላችሁ ከሆነ ሰው ከራቃችሁ ከሆነ ሰው በቃ ማንም ተቆጣጣሪ ምናምን ከሌላችሁ በቃ እንደፈለጋችሁ ነው የምትሆኑት። ወጣትነት በጣም አስቸጋሪ ነገር ነው እና ግን ደግሞ በጣም ቁጥብ የሆኑ በጣም ስርዓት ያላቸው ለክብራቸው በጣም ቅድሚያ የሚሰጡ ቤተሰብ የሚሉ ጓደኛ የሚሉ በማንነታቸው በክብራቸው የማይደራደሩ ደግሞ አሉ እና ከነዛም ውስጥ እንግዲህ ሀይሚ በሴትነቷ ማትደራደር ጀግና ሴት ከአንድም ከሁለቴም ሶስቴ የተፈተና እንግዲህ ያለፈች ጀግና ሴት ናት እውነት ለመናገር ማለት ነው ለምን መሰላችሁ አሁን ሀይሚን በጣም ነው ያስገደዳት ለምን መሰላችሁ አቀማመጡ ብቻ ወንድ ነው ማለት እንደምታውቁት ነው። ሰው አንድ ወንድና አንድ ሴት ውስጥ አንድ ሴት አንድ ክፍል ውስጥ ሲገናኙ ምን ሊፈጠር ይችላል የሚለውን ነገር ያው የታወቀ ነገር ነው። ለምን መሰላችሁ? ሁሉም የሚያውቃው ሰው ነው። የሆነ ነገር ሊፈጠር ይችላል። ስሜት የሚባል ነገር አለ። ብቻ የሆነ በአጭሩ ልትሳሳቱ ትችላላችሁ። በቃ ልትሳሳቱ ትችላላችሁ ግን አንዳንዴ ስሜት እኛን ሊገዛን አይገባም። ስሜታችን እኛን ወደዛ ሊቆጣጠርን አይገባም እና እኛ ስሜታችን ልንቆጣጠር ይገባል ብዬ ነው የማስበው። ሀይሚ እንግዲህ የነበረው ነገር በጣም አስገዳጅ ነበረ። ብሩክ በጣም ተጭኗታል በጣም ከሚባለው በላይ አብረው እንድትሆን በጣም ተጭኗት ነበረ። ሀይሚ ግን ምንም በቃ ምንም አይነት ፍንክች አላለችም ለሱ። እሱን የሆነ አገላምጣ አመናጭ ቃው ገደል ግፋፈር ብላ ምናምን ብላ መትታ ምናምን ተወራጭታ ጥለው መሄድ ትችል ነበር፣ ግን የሆነ የተረዳችው ነገር አለ። ስሜቷን አልተናገረችም። በስተመጨረሻ ግን ሪስፔክት ለማድረግ ነው ብሮክን ማለት የሆነ የማታውቀው ሰው ወይ ደግሞ ላይክ ባንድ ቀን ለትን ብዙ ማተግባባው ሰው ቢሆን በጣም አመናጭቀው ትሄድ ነበር። ለሱ ግን ትልቅ ሪስፔክት ስላላት ለሷ ደስታ ብሎ ብዙ ነገር ሲያረግ ስለነበረ በስርዓት ነው ቁጭ ብላ ለማውራት እየሞከረችው፣ ወይም ደግሞ ይሄ ነገር መሆን እንደሌለበት እንደዚህ አይነት ነገር ማድረግ እንደሌለበት እንደዚህ አይነት ነገር አድርጎም ጠይቆም እንደማያውቅ ነው እንግዲህ እንትን እያለችው የነበረው እየነገረችው የነበረው ግን እሱ አይሆንም። በቃ ምን እንደምታካብጁ ኖርማል ነገር ነው። ስለዚህ አብረን እንሆን አብረሽኝ፣ ዳሪ፣ ምን ደበረኝ፣ ብዙ ነገር ነው ያለው፣ ብቻዬን ፈራው፣ በረደኝ ምናምን ሲላት ነበረና፣ ከመቼ ጀምሮ ነው እኔ አንተ ጋር ማድረው? እሱ ደግሞ ጸጉሬን እየዳበስሽ ምናምን ነገር አብረሽኝ እንድትተኝ እፈልጋለሁ ሄዶ ነው እያላት የሚገኘው ና ልክ እሱ አንድ ነገር አንስቷል። ለምን በቃ ከቤተሰብ ርቀን ነው ያለ ነው፣ ማን ይቆጣጠረናል? ማን ይጠይቀናል? ማንስ ምን ይላል? ምንም ችግር የለውም እኮ ነው እያላት የነበረው ነው። እና ምንም ችግር የለውም ሳይሆን እኔ ክብሬ፣ ሴትነቴስ ነው ያለችው። ስለዚህ እንደዚህ አይነት ሰው ነው ሁላችንም መሆን ያለብን፣ በተለይ ሴቶች። እኔ በጣም ይሄንን ምክር ሁሌ የምመክረው ነገር ነው። ብሩክም ከአንዴም ሁለቴ ሶስቴ እንደዚህ አይነት ነገሮችን እንትን ብሏል። በጣም ፈትኗታል ሀይሚን ከሚባለው በላይና በፈተናም ሳትወድቅ እሷ እዚህ ላይ ደርሳለች። እና ብዙ ምክሮችን ይመክራል እንደ እንደ አንድ ወንድ ይናገራል ማለት ነው። እና ዋናው ነገር ምንድን ነው? በሴትነታችሁ በክብራችሁ አትደራደሩ። በቃ በክብራችሁ ኑሩ። በቃ ወንዶችም ክብሯን የምትጠብቅ ሴት፣ ሴትነቷን የምታከብር፣ የሴትነት ወጉ የሴትነት በቃ ክብሯ የገባት በቃ ሴት ምን ማለት እንደሆነች የገባት ልጅ እንደሚፈልጉ ነው የተናገረው፣ እና ለእኛ በጣም ትልቅ ትምህርት ነው። የምሬ ነው ምላችሁ ማለት በየመንገዱ በየገኘንበት በቃ ማደር የለብንም። አንድ ሰው ነ ስላለን ብቻ መሄድ የለብንም። ማሰብ አለብን። አንድ የሆነ ነገር ከማድረጋችን በፊት ሁለቴ ሶስቴ ማሰብ አለብንና ይሄንን የተረዳውትኝ። እንግዲህ ሀይሚዬ በጣም ጀግና ሴት ነሽ። ባንቺ እንኳን ብሩክ፣ እኛ ምንተማመንብሻለን። ብሩክ እንግዲህ እንደ ወንድምም እንደ ጓደኛም እንደ አባትም እንደ ቤተሰብም ብቻ በቃ ከሀገር ወጣ ያሳስባችኋል ያለሽ እሱ ነው። በጣም በቃ መልካም ነገር ነው እያደረገልሽ የሚገኘው። አንዳንድ ሰዎች አንዳንድ ሴቶች ደግሞ በጣም የሚገደዱበትን ነገር ልንገራችሁ። አንድ ወንድ ልጅ በጣም ብዙ ነገር ሲያደርግላት ለአንድ ሴት በጣም ውለታው ሲበዛ ውለታው ሲበዛባት በጣም ካቅም በላይ ብዙ ነገር ሲያደርግላት ከቆየ በኋላ የሆነ ነገር ሲጠይቃት እንዴ ያንን ሁሉ ነገር አድርጎልኝ እኔ እንዴት ይህንንሽ አልለውም? ለምንም ብኝለዋለው ምናምን ብላ ያች ሴት ደግሞ ፈቃደኛው ና ያለ ፍላጎቷ ሽም ይዟት ወይም ደግሞ በቃ ይሉኝታ የሚባል ነገር አለ አይደለ? በዛ አብራ የምታድርበት ሁኔታ አለ እና ሀይሚዬ፣ ተናግራለች። ብርም ልስጥሽ ምናም ብሏታል። የተከፈለው ክፍል እኮ ልተኛበት ላድር ነው እንትን ያል ነው። እና እንዴት እንደዚህ ይሆናል ስትለው ብሩ ልስጥሽ፣ እኔ በቃ ምን ችግር የለውም ምና ይህም ብር በጫጭቄ ምና ቀዳድጄ ነው የምጥልል ባዶ ነው ማስቀር እያለችው ነበር ና እውነት ነው። በክብራችን መደራደር የለብንም። በአጭሩ በጣም የመለሰችው መልስ በጣም ተገቢ ና ጥሩ ነው። እሱንም ሳታመናጭቀው አንዳንዴ አመናጭቀው በቃ ስድብድብ አድርገው ተማትቶ የሚሄዱ ሰዎች አሉ። ያንን እኔ አልደግፍም። ጥሩ ነገር እንኳን ባይሰሩም እነዛን ሰዎች ማስተማር አለብን። እንደማይሆን አሁን ሀይሚ መች ከመቼ ወዲህ ነው አብረን አድርገን የምናውቀው? አብረን ተኝተን የምናውቀው ከመቼ ወዲህ ነው? ያንትን ጸጉር እየዳቦስ አስተኝቼ ማውቀው? ስለዚህ አይሆንም፣ አይቻልም፣ እንደዚህ አይሆንም፣ በቃ የማይሆን ነገር ነው ብላ በአጭሩ በቃ እንደማይሆን ነው የነገረችው በቃ ኖርማል ነገር እንዳልሆነ ነው ያስረዳችሁና፣ እሱም ቀድሞ የሚያውቀው ነገር ስለሆነ እንግዲህ በፈተናው አልፋለች ማለት ነው። ግን እዚህ ጋር አንድ ነገር መናገር ፈልጋለሁ። አንዳንዴ ፈተና ሲበዛ ጥሩ አይደለም ማለት፣ ብሩክ ባለፈውም ይህንን ፕራንክ ሰርተ ነበረ፣ እንደምትተማመንበት ስለምታቅ ነው። ግን ሰውናት እሷ የሆነ ጊዜ ላይ ብትሳሳትስ? ማለት ያልሆነ ነገር ስሜት ውስጥ መክተት የለብም ወይም ደግሞ ያልሆነ ነገር ማድረግ የለብም ብዬ ነው ማስበው፣ ና ወደ ራስ መመለስ አለብ። እንደዚህ አይነት ነገሮች እየበዙ እየበዙ በሄዱ ቁጥር የሆነ ሰዓት ላይ ደግሞ ከባድ ፈተና ሊሆንባችሁ ይችላል። እንደ ሰው ማለት ወንድ ልጅ ብቻ አይደለም የሆነ ስሜት ያለው ወይም ደግሞ ስለ ስሜት የሚጨነቀው ወይም ደግሞ አብሮ ማደርን የሚፈልገው ምናምን ሴት ልጅም የሆነ ሰዓት ላይ የሆነ ነገር ሊፈጠር ይችላል። ወጣቶች ናችሁ፣ ያው ተቃራኒ ጾታ ያላችሁ። ስለዚህ ያ ነገር ደግሞ ይበልጥ እንድትቀራረቡ ዘመድ አይደላችሁም፣ የምትዋደዱ የምትተሳሰቡ ልጆች ናችሁ። ምናምን ነገር የሆነ ነገር ተሳስታ ቢፈጠርስ በሆነ ሰዓት ላይ እና በስሜቷ ደግሞ መቀለድ የለብን ብዬ ነው ማስበው ማለት መ ተው የምትው ይቅርብ። በቃ እንደዚህ ተፈተና ይቅርባችሁ። ጓደኝነታችሁን የሆነ ሰዓት ላይ አንተን ብትሳሳት እራሱ ሀይሚ ተሳስታ እንኳን የሆነ ነገር ብትል በቃ ክብሯን ታወርደዋለች ትወርድብሃለች። በቃ የሆነ ጊዜ እምብኝ እምብኝ ብላህ የሆነ ጊዜ ላይ ደግሞ ብትሳሳት የሆነ ነገር ብታደርግ ያልሆነ አመለካከት ያልሆነ አስተሳሰብ ነው ለእሷ የሚኖረ ይህንን ነው ልል የምችለውና አታብዛ። ፈተና መብዛት የለበትም። ከዚህ በፊት ያው አንዴ ኮ በቃ ትክክለኛ ፕራንክ እኮ አንዴ ይበቃል። በቃ ሁሉንም ነገር ለማስተካከል የሆነ ነገር ያንን ሰው ለማወቅ ስለዛ ሰው ባህሪ ለማወቅ እንትን የሚል ነገር ነው። ና መቆም አለበት ይሄ ላይ እዚህ ጋር መቆም አለበት። በዚሁ መቀጠል የለበትም ወይም ደግሞ እንደዚህ አይነት ፈተና ድጋሚ መስራት የለብንም ብዬ ነው የማስበው። ሀይሚዬ እንግዲህ እርቧት ምግብ ልትበላ ነው የመጣችሁ ነ ብሏት ምግብ አለ ብሏት እሱን ልትወስድ ነበር የመጣችሁ ግን በአጋጣሚ የምግብ ፍላጎታ ሁሉ እንዲጠፋ ነው የሆነው። በቃ እየፈራችሁ ነበረ አንድ ክፍል ውስጥ ናት። ሆን የማታውቀው ሰው ነው የሆነባት። በጣም ነው የተቀያየረባት ና በጣም ነበር የደነገጠችው። በጣም ነው ያሳዘነች። በኋላ ላይ ራሱ ለምናት ምግብ ቢ ምናም ብሏት ማለት ነው ምንም በቃ ልትበላ ፍላጎት የላትም። በቃ ሁሉ ነገር ነው ተስፋ ያደረገችው ነገር አስቡት፣ ይሄ ልጅ ብዙ ነገሮችን አስባለች። ከሱ ጋር መሆን አለ ምናምን አሁን ባጭር ጊዜ እንደዚህ ይሄን ነገር ሲጠይቃት ምናምን ለነገ ህይወቴስ ምናምን ብላ በቃ ማለት የሆነ ከት ማድረግ ነው የምትፈልገው ሴት ልጅ በዚህ ከባድ ነው። ብቻ በማይመጣበት ነው የመጣባትና ና ምንልላችሁ ፈልጌ ነው ብሩክ ይህን ነገር ማቆም አለብ ብዬ ነው ማስበው። ከዚህ በፊት የሚሆነ መዝናኛ ቦታ ሄደው አብረን ማንሆን ምን ችግር አለው አብረሽኙኝ አብረን እንደር ብሎ አስጨንቋት አስገድዷት ነበር። እሱ ብቻም ሳይሆን ብሩክም ራሱ እንትና ፍጼም ራሱ እንደዚ አይነት ነገር ሆኖ ነበር እና ምንልላችሁ ፈልጌ ነው ይሄ ነገር መደጋገም የለበትም መቅረት አለበት። ከዚህ በኋላ መድገም የለብም ነው ብዬ ሀሳብ አስተያየት የምሰጠው ማለት ነው። ከተሳሳትኩኝ አርሙኝ። ግን ሀይሚ ጀግናነሽ በጣም በጣም ኮርተንባችኋል። ሁለታችሁ ምርጥ ናችሁ። እና ያው ብሮክ ደግሞ በጣም ወጪ እንግዲህ ከባድ እንደሆነ ግን ደግሞ ለሀይሚ በጣም በቃ ዋጋ እየከፈለ እንደሆነ በጣም በቃ ምርጥ ጊዜ እያሳለፉ እንደሆነ ለሷ የማይሆነው ነገር እንደሌለ እንግዲህ እየተናገረ ይገኛል። በጣም ደስ የሚል ነገር ነው፣ እውነት ለመናገር እና ብሮኬ እግዚአብሔር ደግሞ ያንተ ደግሞ በቃ ወንድ ስትሆኑም ብዙ ፈተና አለው ብሏልና ሴትነትም ብዙ ፈተናዎች አሉት። ግን በፈተና ጸንታችሁ ቆሙ፣ ጠንካራ ሁኑ፣ ጀግና ሁኑ እያለ ነበር። ብዙ ምክሮችን ሲመክር ነበረ። ያው የወጩ ነገር የታወቀ ነገር ነው። ዱባይ የሄዳችሁ እያንዳንዷ ምግብና መጠጥ ራሱ በጣም ብዙ ወጭ ነው። ግን ብዙ ጊዜ አትቆዩ። ቢያንስ የሄዳችሁበት ቦታ ጥሩ ጥሩ ቦታዎችን አይታችኋል፣ ተዝናንታችኋል፣ ፍሪ ነበራችሁ፣ ማንም ተቆጣጣሪ ተቆጪ የሌለበት በጣም ደስ የሚል እርስ በርስ የምትግባባችሁበት ጥሩ ጊዜ ያሳለፋችሁበት ጊዜ ነበርና ብዙ ሳትቆዩ ደግሞ ወደ ሀገራችሁ ቶሎ ብትመለሱ ወጪ ሳታበዙ የተሻለ ነው ብዬ ነው የማስበው። ስላየናችሁ ደግሞ በጣም ደስ ብሎናል። ጥሩ ጊዜ እያሳለፋችሁ ስለሆነ እኛም ከናንተ በላይ ደስተኛ ሆነን በጉጉት ነው ሁሌ የምንጠብቃችሁ። እንወዳችኋለን። ለእናንተ መልካም ነገር ነው ሁሌም የምንመኘው። ና ውዴ ቻናሌ ቤተሰቦች፣ አጋጣሚ ሆኑ እንግዲህ ሌላ ሰፈር ነው ያለሁትኝ። ና እንግዲህ ከጀርባዬ የመስጅድ ድምፅ አለ እንደምትሰሙት። ያው ፍጡር ተበልቶ ምናምን እንግዲህ ምንድ የሚባለው መስጂድ ውስጥ እንግዲህ እንደዚህ አይነት ነገሮች ይሰማሉ፣ እና በመንገድ ላይም ያው የሚያልፉ ሰዎች አሉ ምናምን እነሱ የሚያወሩት ድምፅ አለ። እሱም ከረበሻችሁ ይቅርታ። እና ምርጦች እዬ ረመዳን እንዴት እየሄደላችሁ ነው ጾሙ? የአብይ ጾሙን ደግሞ የምትጾሙ ሰዎች እንዴት እየሄደላችሁ ነው? በርቱ። ፈጣሪ ደግሞ በሰላም ያስጀመረን በሰላም ያስጨርሰን ጾሙን ጸሎት ጾም ጸሎታችን እግዚአብሔር ይቀበለን፣ ፈጣሪ ይቀበለን። በርቱ እላለሁኝ እህቶቼ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሀይሚን የኮራ ሰው ዛሬ ቪዲዮ ላይክ ሳያደርግ እንዳይወጣ። የምር ጀግና ነች፣ ትችላለች።